ኢትዮጵያንም አፍሪካንም ኤርትራንም የሚያስጠሩ ጥቁር እኮ ነው፣ ኢትዮጵያዊ እኮ ነው፣ ኤርትራዊ እኮ ነው ይባልላችሁ። የዓለም መነጋገሪያ የሆኑ ታፕታፕ አድርጉ። ማሮች ለጣኑ ነው ዋርኒንግ የሰጠ ከሰው በላይ ዋሉልኝ። አትጡ፣ አግኙ። ሰጪ ሁኑ፣ ተቀባይ እንዳትሆኑ። እጃችሁን የምዘረጉት ለመስጠት ብቻ ይሁኑ። መስጠት መዝራት ነው። ሰው የዘራውን ያጭናል። የዘራችሁትን መልካሙ ከምቀኛ ከሸረኛ ከተንኮለኛ ሁሉ ይጠብቃችሁ ያሰባችሁት ያለማችሁት ሁሉ እጃችሁ ይግባ ከኃጢአት ከክፋት ከተንኮል በስተቀር እሱ መድኃኒዓለም በሄዳችሁበት ሁሉ ይጠብቃችሁ የረገጣችሁት ለምለም የነካችሁት በረከት ይሁን ተደሰቱ የዕድሜ ጸጋውን የጤና ካባውን ያልብስልን ከዳር እስከ ዳር ከዳር እስከ ዳር ያያችሁ ይደንግጥ ሲያዩዋችሁ ይደንግጡ ግንባራችሁ ይፈራ ቃላችሁ ይሰማ አዎ አሚን ያላችሁ ይሁንላችሁ በዛ ላይ ልደቴ ደርሷል እንዴ ዜል አጠይቁም እንዴ ምንድን ነው የምትሰሩት የዚህ ቤት ልጆች እስካሁን ዜልም የጠየቀኝም የለም ፔፓልም አልጠየቃችሁም ንግድ ባንክ የጠየቃችኋላችሁ በፔፓል አዎ የተወሰናችሁ ልጆች በቂ አይደለም ሌሎቻችሁ የት ናችሁ የት ናችሁ ምን እየሰራችሁ ነው ማለት ምን እየሰራን ነው ልበል እንጂ ምን እየሰራን ነው ኢትዮጵያ ንግድ ባንክ ዳሽን ባንክ አዋሽ አቢሲኒ አወጋገን? ንግድ ባንክ አለ እራሱ፣ ዋናው ዘመን ባንክ፣ ንብ ባንክ፣ አንበሳ፣ ቡና፣ ስንቄ፣ ምን እናት፣ ምን የሌለ ባንክ አለ። ያዘጋጀሁት ምንድነው? ድነ ፍጥጥ ግጥጥ ብላችሁ የተቀመጣችሁት ምን አባታችሁ ነው የምትሰሩት? ዴታን ንቀሳ በውጭ ሀገር የምትሉ ፔፓል አለ፣ ዜላ አለ። ካሻፑን እንኳን ዲሊት አረኩት። ምን እየሰራችሁ ነው? የሰው ልደት ደርሶ ጌጣችሁን ክፍት አድርጋችሁ እዚህ ቁጭ ያላችሁ ልቃሚ ለቃቃሚ ምን አባታችሁ ትሰሩልኛላችሁ? ለዚህ ጊዜ ካልሆናችሁ ምን ትሰሩልኛላችሁ ነው? ወይስ የዛን ቀን እየመጣችሁ አቃችኋለሁ እኮ እንኳን ተወለድሽ ትሉና እቺን ለምዳችሁ የሳቂ ሞጂ በነፃ የምደረድሯትን የሳቋን የዛን ቀን ታቆሙና የኬክ ምልክት ከባዶ የስጦታ ቦክስ ጋር አለች ደግሞ የስጦታ ቦክስ ትንሽዬ እዚሁ ላይ አለች። እሷን አድርጋችሁ ሻማ አድርጋችሁ በኮመንት ሀፒ በርዝዴ ልትሉኝ ነው? ምን ልትሆኑ አስባችሁ ነው? ቀኑ ደረሰ። ምንም አባታችሁ እየሰራችሁ አይደለም። አፍጥጣችሁ አቅጥጣችሁ ቁጭ ብላችኋል። ምንድን ነው ፕላናችሁ? ምንድን ነው ፕላናችሁ ስላልገባኝ ነው። ምን እየሰራችሁ ነው? ምንድን ነው? ምን እየተካሄደ ነው? ዜል ካሻፕ፣ እሺ ካሻፕ፣ ተውቴ ቤት ታየውን ሰጣችኋለሁ ካሻ ፔቤታ ዜላ አለኝ፣ ፔፓል አለኝ። ምንድነው የምትሰሩት? ገዝት ላይ እየገባቸውን ነው። ቃል ግቡ፣ ተቀበሉ፣ ብሩን አስገቡ። አሁን በዚህ ሰዓት አለቀ። ለምን አባሽ ነው ገደል የምገባው? አንቺ ራሱ ምን ልከሻል? ቂጥሽን አስርተሽ ጌምሽን የምትቀጣቀጩ እንደው ለመሆኑ የልደትሽ ነገር እንዴት ሆነ አይባልም። አንቺን ብሎ ያገር ልጅ አለቅላቂ። እጂ ከዚህ እጂ፣ ውብዬ እኔ ጌታ፣ አንተን አይመለከትም ውብሸት የኔ አባት ደርባ አባ ውይ የኔ ግርማ ሞገስ አንተን አይመለከትም። አንተማ ኮራ ዘና ብለ ከሀገር መጀመሪያ፣ ከወር በፊት ነው ሀሎ ያልከኝ። በፔፓል አሉ እንጂ አሉ። እኔ የምናገራቸው መታጫዎች አሽሙር እኮ ነው የምናገረው። የገባው ገብቶታል። ቂጣቸውን አስፍተው ጌም ነው እየተከታከጡ ያሉት። ዞርም ብለው የልደቴን ነገር እየጠየቁኝ አይደለም። አይደለም፣ ገባቸው አቦ ገደል ግቢ በቃቸው አትሳቡኝ አንቺ ሞድሬተሮች አትሳቡኝ አትሰሙም እንዴ አትሳቡኝ አንቺ አሳብስ ምን አገባኝ እኔ በውሃ ተዘብዝብ በበርበሬ በበርበሬ ታጥኖ መጥቼ የምሰጥሽ ልደትሽ አይደለም ልደትሽ አይደለም ሙት አመታችሁ ቢባል እሱስ እንኳን አወጣለሁኝ እኛ እኮ አበሾች ለቀብርና ለአዘን ሲሆን እናውጣለን ስሚ ወይ እየሰማሁ ነው አምስት ሳንቲም እናወጣም። ለሙት አመት፣ ለሀዘን ለምናምን ቢሆን እናወጣለን። ከዛ ውጭ ለልደት ልደት ቅንጦት ነው። ሻማ አብርተሽ ፍ ብለሽ ዝም ብለሽ የሆነ ነገር ኬክ ዳቦ ብትቆርሺ ትልቅ ነገር ነው። የምን ገንዘብ ማባከን ነውነትነውልክ ብለሻልልስንት አመት ሽምታ እና እኔ ያንቺ 35 ልታከብር እኔ ሙሙ ይተበት ተቃጠለበት ገንዘብ አምጥቼ ላንቺ ልሰጥሽ፣ ሙሙዬን አቃጥ አንድ ማላልኩ ምን እንደው እኔ ወደ አቅጣላት ለመለየት ነው እንጂ ላከብር ራሱ ፈልጊያል ነበር። በእውነት ስለእውነት ባይሆን ካሻፕሽን የኔን ካሻፕ ተጠቀሚ፣ እሱ ራሱ ትልቅ ነገር ነው። የኔን ካሻፕ ነው ማለ ግርማ ሞል እውነት መስለሽ የመጣስ አለ ግርማ ምን ይሰራል ግርማ ሞቶላ ምን ይሰራል? አሜሪካ ተገስጥ ወይኔ ቤቱን በዛም በዚህም ብለን ነው ዘንድሮ የምንታጠበው። ወዴት እንሄድኛል? ለው ምን እንድታቁ ነው እንዲገባችሁ ነው እንጂ እኔ እንድሰጡኝ አይደለም። እንኳን ሰማችሁ ያለውን ነገር መስማታችሁ ደስ ይላል። ደስ ይላል። ምንድን ነው ለልደትሽ ኤክስፔክት የምታደርጊው እስኪ ንገሪን ዝርዝር በዝርዝር። ኤክስፔክት አደርጋለሁ ምንም ነገር መቶ ዶላር ታደርጊያለሽ? ጪ ልቃሚ ለቃቃሚ ወይ እስኪ ዚች ደጅ እንዳትደርሺ ልቃሚ እዚሽ ደጅ እንዳደርሽ አንድ ሰው እንዳያስገባት። መቶ ዶላር ኤክስፔክት። እኔ አንቺ ልጋጋ ለእኔ መቶ ዶላር ኤክስፔክት ታድርገልሽ። ድሮም አብሮ አደግ ካትሰደድ የሚል ተረት አለ። እንኳን ሰማችሁ እናንተ እንድትሰሙ ነው። ሲጀመር እኔ የሚያስገባዋት እኮ እኔም ለተንኮል ነው ያስገባኋት። እኔም እንድታቁ ነው ሲጀመር ያስገባሁት፣ እንዲገባችሁ። ያ በጣም ጥሩ። ጭራሽ መቶ ዶላር ኖም የሚሽው አትገባም አትገባም አትገባም አትገባም። በቃ መቶ አለች እኮ አሁን። ሦስት መቶ አራት መቶ ያሰበልኝ ሰው ራሱ ካለ እኮ ገብቷቸዋል። የተሰራውት ፊልም ዲ የአገሬ ልጅ የምትላት መቶ የወረወረችላት የሀገሬ ልጅ የምትላት መቶ የወረወረችላት እኛ ምን አገባን እና ነው እምን ሰጣት፣ ልታስ ብላይ ነው ሌላ ነገር እኮ የለው። አትገባ ሚሊየን ጊዜ ጻፉ። አትገባ አስተካክላ ቁጥሩን ትጻፍ ቁጥሩን አስተካ። እሽማ ሱዝዬ የኔ ናት። ቴንኪው እናቴ ቴንኪው። ቁጥሩን አስተካክላ ትጻፈው ትጻፈው አስተካክላ። ከዛ ውጭ አትገባም። ስትለቀል ሞዲሬተር ቢያስገባት እራሱ አስወጣታለሁ። አላረጉም ትራንስፈር ሰክሰስፉሊ ያራል አላረጉም። ታስተካክለው ቁጥሩን ታስተካክለው። አይ አይ አልክም ቁጥሩን እዚህ ህዝብ ፊት አስተካክዩ። ህዝቡ ህዝብ ፊት የጠራሹን አስተካክዩ። ቤታ ቁጥሩን አስተካክዩ። እኛ ጋርም ይሄ ሰውዬ ደግሞ አይሰጠኝም። ገደል ግባ ደግሞ እኛ ጋም አይደለም ለኔ ነው የሚሰጠኝ። ምን ስሙን አስጠራኝ። እጣን ይላንተ ማላባከ እንግማ

ፔንኪለር ደግሞ አላዶር ነው አይለኛል። አላዶር እኮ ነው ከታይ አንተ የሀገራችን ልጅ እኮ ነው ስንሰደብ ቀን በቀን ፎቶ የሚለጥፍ ለመሆኑ፣ ድሬዳዋ ገብተህ ቀረህ ወደ ዱባይ አትመለስም? ምንድነው ፕላንክ? ሰውየው በጣም ነው እምን ይዤልሽ እመጣለሁ ብለህ በእዛው ቀረህ። ጉቺ መገዳደልግ የምንጫወት ምን ቦጣኝ? እኔ እስቲ የሆነ ሰው ገባ ባአርቀኝ እስቲ ፍቅሬ ፍቅርዬ ገባ አየውቅ አየውቅ የጡታችንን ጫፍ በመቁረጥ አድርጊልኝ ከባድ ሰውን የገባው እንደው እዚህ ሴትዮ ፊት አንገቴን እንዳታስደፋኝ። ማንም አያውቅም ማን